የሀና አባት በጠና ታመሙ። ሃና በአባቷ አትደራደርም፣ ነገር ግን አባቷን መታመም ደካማ ጎን አድርጎ ሀሩን ያስቸግራታል። እኔ በአባቴ ጉዳይ ማንንም እርዳታ አልፈልግም አለችው። እሱ ደግሞ ጠዋት ተንቅልፋ ተነስታ ወደ ስራ በምትገባበት ሰዓት ጠብቆ ሃናን አናገራት አባትሽን እንደታመሙ አውቃለሁ፣ ምናሴ ይነግሮኛል። ስለዚህ እባክሽን ፍቀጅልኝና ላሳክማቸው ወይም ደግሞ ላበድርሽ ስላትም፣ በፍጹም እባክህን ከዚህ በኋላ እኔን የምሄድበት መንገድ ላይ መጠበቅ አይጠበቅብህም። ስራዬን ልስራበት። በአባቴ ጉዳይ ማንም ሰው እርዳታ አልፈልግም። እርዳታ ብፈልግ ኖሮ ከሀገር ያልወጣም ነበረ። የወሎ ሰው በጣም ደግ ነው። እናም ለምን አሳክመው ነበር? ከወሎ ሰው በላይ መልካም ሰው የለም አለችው። እሱ ደግሞ የአዲስ አበባ ኑሮ ብቻችን የሚቻል አይደለም፣ እዋክሽን ፍቀጅ ሲላትም፣ እሷም አስጠንቅቀው ድጋሚ እንዳትጠብቀኝ ብላ ጥላው ሄደች። ሰላም ደግሞ እንግዲህ አሩንን በጣም ታፈቅረዋለች ወደዋለች እና በሀና ልትጠቀምባት ትፈልጋለች። ሀና ደግሞ ይህን ነገር አልፈለገችም፣ ግን ሰላም እንደፈለገ የታች ከረክራታለች። አልፈልግም ብትልም፣ ግን ልትተዋት አልቻለችም። አሩንን ቀርባ ሰላም ጥሩ ሰው እንደሆነችና ባለሙያ እንደሆነች እንድትነግረው ትፈልጋለች። እንኳን ቀርባዊ ቅርና እንዲሁም እያስቸገራት ይገኛል። ሰላም ከአሩን ጋር ወጥታ ሰክራ መታ አዳረች። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። ዛሬ በአዲስ ነገር መተናል ማለት ነው። ኖላዊ ቀጣይ ፓርት ይዘን መተናል። ላይክ ሸር አድርጉ። እንግዲህ ሀና አባቷ በጣም ታመውባታል። አባቷ ምስኪን እሷ እንዳትጨነቅ እያሉ በጣም እየታመሙ ግን ቻል ያደርጉታል። እናም ሀና ስራ ቦታ መታ ውላ ስትመለስ አባቷ ታመው አገኘቻቸው። እንዴ አባ ምንን ነው ምንድን ነው አመመህ እንዴ አለቻቸው። አላመመኝም ደህና ነኝ አሏት። እሷም አባ ምንድን ነው የተፈጠረው? እባክህን ትናንት ሐኪም ቤት ይዤ ልሂድ ብል እምቢ አልከኝ አሁን ደግሞ እምቢ አልክ። ምን ይሻለኛል? አሁን ሐኪም ቤት እንሂድ ስትለው በዚህ በጨለማ ልጄ የትም አንሄድም፣ እዚሁ ነው መቀመጥ ያለብን። እባክሽን ልለምንሽ፣ ጠዋት በጠዋት ተነስተን እንሄዳለን አሏት። እሷም ይሻላል ብላ ጠዋት ተንቅልፏ ተነስታ አባቷን ሐኪም ቤት ይዛ ሄደች። እቤት ውስጥ እንግዲህ ሰላም ሀናን ሀሩንን እንደምታፈቅረው ነገረቻት። ማለት ያው ግልጽ አድርጋ ባትነግራትም ከሀሩን ጋር ያለሽን ግንኙነት እንዳታቀርቢ ብላት ነበር። እናም ሀና ደግሞ ሀሩንን እያራቀችው ነበር። አሁን ግን ሀና ብትረቀውም፣ ሰላም ግን ከሀሩን እንድትቀርብ አደረገቻት። እናም ሰላም ክችን ገብታ ሀና እየከተፈች ነበረ ሽንኩርት። እናም ሀንዬ እንዴት ነሽ አለቻት። ሰላም ነኝ አለች። እሺ አንጮ፣ እስኪ ልሞክር ብላ ሽንኩርት መክተፍ ጀመረች። ሀና ተገረመች። እንዴ ምን ነው ተመለከትሽ፣ ገረመሽ አይደል አለቻት። በጣም አይ እንደዛ ሳይሆን አልጠበቅኩም ነበር አለች። እኔ እኮ መስራት ይችል ነበር እናቴ እያበሳጨችኝ ተውኩኝ እንጂ አለቻት። ለምን አለች። አንድ የአስራ ስድስት አመት ተጠፋች እህት አለችኝ። እሷን ፎቶ አቅፋ እየየ ስለ ብላ ስለምትእየየ ያለች ስትውል ስታድር እናቴ ስለምታናድደኝ ሁሉም ነገር አስጠላኝ አለቻት። ምን ያደርጉ እናት አይደሉ ምስኪን አለች። ከዛ ስሚ መሀኔ አለቻት። ወይዬ አለች። እሺ ምን ላርግ ሰላምዬ ስትላትም ሃሩንን እንድትቀርቢው ፈልጋለሁ አለቻት ለምን ራቂው ብለሽኝልህ እንዴ እኔ እኮ የራኩት ነው ያለሁት አለቻት አው ብዬሽ ነበር ግን ደግሞ እንደዛ የማይሆን ነገር ነው እኔ ባለሙያ መልካም ሰው ለሰዎች ሀሳቢ ጥሩ ሰው እንደሆንኩኝ እንድትነግሪው ፈልጋለሁ ስለ እኔ እንድታወሪው ፈልጋለሁ አለቻት እንዴት ውሸት እኮ ጥሩ አይደለም። ይህም ማድረግ አልፈልግም አለቻት። እባክሽን አለች። ከዛ ሀናም ሳትወድ ወድ በግዷ እሺ ብላ ተባበረቻት። አሩን ደግሞ የሚፈልገው ሀናን ነው፣ በጣም ያስቸግራታል። እናም ሀናም ራት ሰርታ ጨራርሳ ለመሄድ ሰላምን ልታስፈቅድ ሳሎን ሄደች። እናም ሰላም ሰላምዬ ትፈቅጅልኛለሽ? ልሄድ አለቻት። እሽ ሄጂ፣ ግን መኝታ ቤቱን አንጥፊልኝና ሄጂ አለቻት። ከዛ እሺ ችግር የለው አነጥፈዋለሁ እሄዳለሁ አለች። ከዛም ምናሴ ደግሞ መጣ። እናም ሀሩን ግን አይኑ ሀና ላይ ነው። ሀና ለየት ያለችና ቆንጆ ነች፣ የወሎ መለሎ። ከዛም ምናሴ መጣና ሀናስ አለ። ከዛም አውስጥ ናት ወደ ቤት መሄድ ትፈልጋለች እና መኝታ ክላሴን አንጥፊልኝ ብያት ነው አለችው። እንዴ ሀና እንዴ ሰላም እንዳይመሽባት፣ አንቺ ብታነጥፊውም ችግር አለው ይመሽባታል። በዛ ላይ ደግሞ አባቴ ታሟል እያለች ነው ሰሞኑን። ስለዚህ በጊዜ ብትሄድስ አላት። በቃ በቃ እኔ የሷን ስራ ሸፍናለሁ፣ እሷ በሳል በጊዜ ትሄድ አላት። ከዚም እሺ በቃ ንገራት፣ አለችው ሄዶ ሲነግራት፣ ሀና አልጋውና ነጣጥፋ ጨርሳ የራሷን ፎቶ የአስራ ስድስት አመት በፊት የተነሳችውን ፎቶ ልታጸዳ ስትል ምናሴ ከለከላት። እንዲህ ሀና ጨረሽ? እንዲህ ላግዝሽ እኮ ነበር የመጣሁት አላት። አለ ምንም ችግር የለውም አለችው። ከዚያ እሱም እሺ በቃ ይህን ሊወሉ ፎቶውን አለችው። እንዴ፣ እኔ ወለውላለሁ፣ እኔ አጸዳዋለሁ፣ ችግር የለውም ሀኒ አላት። እና ይሄንን ፎቶ ነው አለችው። ይኸውልሽ የእህታችን ፎቶ ነው የአስራ ስድስት ከአስራ ስድስት አመት በፊት የጠፋቸው እህታችን። እናቴ ይህን ፎቶ እያየች ነው ስታለቅስ የምትውለው የምታድረው አላት። ምስኪን ሲያሳዝኑ አለች። ሀና ስራዋን ጨራርሳ ወደ ቤቷ ሄደች። እዛ ስትሄድ አባቷ የማትደራደርበት ታሞባታል። ሰላም ደግሞ እንግዲህ አሩንን በጣም ታፈቅረዋለች። እሳሎን ቁጭ ብላ አሩን እና ምናሴ እክላስ ቁጭ ብለው ሲጨዋወቱ ነበረ። እናም ሰላም እንግዲህ ወይን አቅርባ ትጠጣለች ብቻዋን አሩን ሲወቶ ከምናሴ ጋር ወጥቶ ሲመጣ ምናሴን አስተኝቶታል። ከዛም እሺ እንደ ሰላም በቤትሽ ምን እያረግሽ ነው አላት። ወይን አቅርበሽ ትጠጫለሽ በቤትሽ አላት። እና ምን ላድርግ እንዳልወጣ እናቴ ምናሴን ጥዬ እንዳልሄድ አደራን ሰታኛለች፣ አስጠንቅቃኛለች አለችው። አረ ምናሴ ምንም ችግር የለውም ተኝቷል፣ ቢገትቱትም አይሰማም አላት። ቢሆንም እኔ መውጣት አልቼ ቢተኛም እሱ አለችው። እሺ ግን ደግሞ ስለተኛ ወጣ ብለን ለምን ፈታ ብለን ወተን አንመጣም አላት አሮን እህ እንዴት አርጌ ምናሴን ጥዬ አለችው። እመኝ ሀና እምኝ ሰላም ምንም ችግር የለውም ምንም አላት። ሀና ግን ሀሩንን ከዛ በፊት ካፌ ቀጠራ ሄዳም እንደምታፈቅረው ለእሱ ስሜት እንዳላት ነግራው ነበረ። እሱ ግን ሰላምዬ ይቅርታ፣ እኔ ስራ አለብኝ፣ ሊሄድ ነው ግን ደግሞ እንደዚህ አልጠበቅኩም ነበር እናወራበታለን፣ እናስብበታለን ብሏት ሄደ። እሷ በደስታ ተዋጠች። ልቧን እንዳሸነፈው በቃ ሳይሰማ እንደሚተኩስም ሙዚቃ አትጋብዘዋለች። ከዛም እቤት መታ እንደዛው እና በዛ ምሽት ሰላም እና አሮን ተያይዘው ወጡ። ጠጥተው ጠጥተው ሲመጡ ምናሴ ከእንቅልፎ ሲነቃ ሁሉንም ክላስ ፈተሸ የለችም። እናም ከዛ በፊት ደግሞ ሰላም ስለ አሮን ትጠይቀዋለች ምናሴ ምናሴ አኑር ደግሞ ስለ ሀና ይጠይቀዋል። እነዚህ ሰዎች ምን ሆነዋል? ጤነኛ አይደሉም እንዴ? አኑር ስለ ሀና ይጠይቀኛል፣ ሰላም ደግሞ ስለ አሩን ትጠይቀኛለች። ምንድን ነው ነገራቸው አለ። ከዛም ሆ በማለት ላይ እያለ እነሱ አምሽተው ጠጥተው ሰክረው ሲገቡ ሰማቸው። ሰምቶ እንዳልሰማ ሆነና ጧት ተንቀልፎ ተነስቶ ሰላምን ቀሰቀሳት። አዝበሽዋ ሰዓቱን አምስት ሰዓት ሆኗል አላት። ው ማታ ደክሞች ስለነበረ በቃታኞች የቀራ አለችው። ከዛም ምን እሺ ምንድን ነው አላት? ምንም ሀናስ አለችው። ሀና አትመጣም አትመጣም ማለት አለችው። አትመጣማ አባቷ አታመምባት ሆስፒታል ናት አላት። እና ስለ እሷ አባት መታመም እኛ ምን አገባን እኛ በራብ እንሞት እንዴ? አለችው። አረ እንደ ሰውሰቤ እንዴ የእኛ አባት ቢሆንስ ሲላት ኡፍ አለች ከዛም እርቦኛል በቃ አለችው ባይሆን የሚበላ እኔ ሰርቻለሁ አለና ምግቡን አምጥቶ ሰጣትና ከአሩን ጋር ያላችሁ ግንኙነት ምንድን ነው አላት ምንድን ነው ምንም አለችው ንገሪኝ ሳታዋሽ ንገሪኝ አላት አንተ ያማል እንዴ ዝም በል ምንም ነገር የለም አለችው እዩልሽ እኔና አንቺና አኑር ብትገናኙ ደስ ይለኛል። እሱም ጓደኛ አንቺም እህቴ ጥሩ ግንኙነት ቢኖራችሁ እደሰታለሁ እንጂ አልከፋም። ግን ምን ያክል ትተዋወቃላችሁ ሲላትም እውነት ለመናገር እኔ ለእሱ ጥሩ ስሜት አለኝ አለችው። እሱስ አላት። እኔ እንጃ ያለው ይመስለኛል አለች። አታውቂም እርግጠኛ ላልሆንሽበት ነገር ነው አላት። አዎ እርግጠኛ አይደለሁም አለችው። ከባድ ነው እርግጠኛ ባልሆንሽበት ነገር በፍጹም አሳልፈሽ ራስሽ እንድትሰጪ አልፈልግም ሲላት፣ እረፍ ምናሴ፣ ምንም እንዳታናገረኝ ከዚህ በኋላ አለችው። እሺ ብሎ እሱም ሄደ። እንግዲህ የሀናን ስልክ አኑር ከምናሴ እንደተኛ ከስልኩ ላይ ወስዶ ሀና ጋር ደወለላት። ሀና በሰዓቱ አባቷን አሰክማ ስትመለስ ዶክተሮቹ ሌላ ከባድ ነገር ነግረዋት አለ። እናም አባቷ ፊት ላለማስነቃ ብላ አባቷ ሲጠይቋትም ምንም፣ ምን ልጄ ፊትሽ እኮ በጣም ተኮሳትሮ ነበረ፣ ተዶክተሮቹ ሰዎች ምን ብለውሽ ነው አሏት። አባዬ ምንም፣ ዝም ብዬ ነው። ፊትሽ ጠቆር ነው ያለው አሏት። አረ አባዬ ምንም አልሆኑም፣ ምንም አላሉኝም፣ ዝም ብዬ ነው አለችው። እናም በዛ አጋጣሚ እየዋሩ እያሉ አኑር ደወለ። ከዛም ስልኩን አንስታ አሉ አለችው። አቤት ሀና እንደት ነሽ አላት። ደህና ነኝ አላወቅኩህም ስትለውም አኑር ነኝ አላት። ምን አለችው። አዎ ስልኬን ማን ሰጠህ ስትለውም ስልኬን ከየት እንዳገኘሁ ነው መጠየቅ ያለብሽ። እሺ አሁን አባትሽ እንደት ራቸው ሲላትም ይመስገን ደህና ነው አለች። አሁን ፍቀጅልኝ አባትሽን ላሳክማቸው፣ ሲላትም ሀና ቀወጠችው። አባቴ እኔ ብቻ ነው ማንም ሰው እረድቶኝ እንዳሳክመው አልፈልግም። ራሴ ሰርቼ ማሳከም ነው የምፈልገው አለች። እሱ ግን እኝካለ ፈተና እንደወን ሽብኝ አውቃለሁ፣ ግን ደግሞ አሳይሻለሁ ብሎ እሱም ስልኩን ዘጋ። ሀና ምናሴ ጋ መጣችና አገኘችው። ምናሴ ረበሽኩ እንዴ? የሆነ ነገር ላናግረ ፈልጌ ነው አለችው። ምንድን ነው ሀላት። ይኸውልህ እኔ አባቴ መታመም ለአንተ ብቻ ነው የነገርኩት። እናም አንተ ሚስጢሬን አሳልፈ ለአኖር ነገርከው እና እሱም ደግሞ በቃ አባትሽን ሊያሳክምልሽ እያለ ያስቸግረኛል፣ አለችው። እናም ምን ችግር አለው አላት። በፍጹም እኔ አባቴን ሕመም ራሴ ብቻ ነው እማሳክመው፣ ማንም ሰው እንድረዳኝ አልፈልግም አለችው። እኔ ችግር ያለው አይመስለኝም ሀና፣ ግን ስላስቀየምኩሽ ይቅርታ አላት። አስበዋል፣ አንድ ወንድ ሊ ተመሬት ተነስቶ ሳያቀኝ ነይ አባትሽን ሊያሳክምልሽ የሚለው ዝም ብሎ ይመስልሃል? ከሴት ልጅ የሆነ ነገር ፈልጎ ነው አለችው። እንደዛ መልካምነት ሊሆን ይችላል። እንደዛ ከሆነ ይቅር በቃ አይዞሽ አላት። እሺ ምናሴ ግን ደግሞ ሚስጥሬን አሳልፈ መልሰባት ነግረው ለማንም ባትናገር ጥሩ ነው። እያስቸገረኝ ነው። ስልኬን ከየት እንዳመጣ አላቅም፣ እየደወለ ያስቸግረኛል አለችው። ምን ጭራሽ ስልክሽንም ያውቃል ይደውላል? አላት። አው ይደውላል፣ እና ብታስቆምልኝ የተሻለ ነው ብዬ አስባለሁ አለችው። እሱም ቃል ገባላት። ከዚህ በኋላ አንቺ ጋር እንዳይደርስ እነግረዋለሁ አላት። ሰላም አሁን ከአኑር ፍቅር ይዟታል። ሀና መከራ ውስጥ የምትገባ ይመስለኛል። የሀና አባት ምንም እንዳይሆኑ የሁላችንም ምኞታችን ነው። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።